የምንችለው እድሜ መለካት አይቻልም በምን መለካት ወዳጅአይደረስያኛውም ኤደንን እና አንድ ሰሞን ምን ሆነ መሰላችሁ ቴሌቪዥን ላይ የሚቀርቡ ሰዎች ከሆነ ጊዜ በኋላ ይሞታሉ እና አንድ ታዋቂ ዘፋኝ ትበኙ ታዋቂ ዘፋኝ ጋር ደወልኩ ማለት ነው። አርሂቡ ስሙን አልጠቅሰው ነው የሚሻለው። እና አርሂቡ ያኔ ታውቂያለሽ፣ በቃ በአማላጅ በምን ሰው የሚመጣው በቃ በጣም ተወዳጅ ስለነበር እና ደውዬለት አያነሳም ስልክ። ማመን አቃተኝ ማለት ነው። ከዛ በቅርብ ጓደኛው አስደወልኩለት። አይ አርሂቡ ላይ እንድልታቀርብ ፈልጋ ነው ምናምን፣ እኔ ትንሽ አሞኝ ቤት ተኝቻለሁኝ። አረለም በቃ ፈልጋለች ምን ነው? ኤደን ትንሽ ልቆይ እንጂ ትንሽ ልቆይ ነው። እስናቸውም እንደዛ ነው እኮ ሰርቻዎቹ ጣም ጠፍቶ ቆይቶ ድምፃዬ ምን ሊሊቅ ማለት ነው ጠፍቶ ቆይቶ ከዛ ተላልፎ ፕሮግራሙ ሳምንት ሳይሆነው አረፈ። እና ምን አለ ባታመጩ አባባ ዘውዴ ማህድ ያል ነው ማህደር የሰራቸው መቶ ሰላሳ አመታቸው መቶ ሰላሳ አመት ከኖሩ በኋላ ማህደር ሄዶ ሰርቷቸው። ያጋጣሚ ጉዳይ ነው ብዙ ነገሮች ይገጣጠማሉ እንጂ በዛ ቀን የተፈቀደው ቀን ላይ ነው ሰው የሚያርፈው። ግን ሰው እንደዛ አስቦ የሚጠይቋቸው ጥያቄ እንዴት ነበር? ምን ምን ጥያቄ ነበር የሚገሏቸው? ምናምን ይበሉ ነበር። ሰውየው የሆነ ምግብ ነገር ቀይሯቸው። ዶክተር ነው የምትመስለው፣ ስራ እየሰራች የሞተባት ነው። አይ በጣም ብዙ ያጋጥማል። ምን ሆነ መሰለ፣ ኢትዮጵያ ቴሌቪዥን አንድ ቀን እኔ ትንሽ እንደ ማልፈልገው ነገር አልሰራም፣ በስራም ተብዬ አልሰራም ነው የምለው፣ በቃ በቀጥታ እና አንድ ቀን ሂድና እዛ ሜጋ የህፃናት አውደርዕይ ነው ምናምን አለ ባህል ሚኒስትሩ ይገኛሉ ምናምን አሉ። አውደርዕይ ነው የመጽሐፍት ምናምን ስለሆነ ብዬ አልፈልግም አልኩ። መጀመሪያ አንተ እንደዚህ ነው እንደዚህ ነው ሲ ይሻልኩና ዝም ብዬ ሄድኩ። ምን ቸገር እንጂ እንደዚህ ማድረግ ነው ምናምን ብዬ ሄድኩ። ሄድኩና ባህል ሚኒስትሩ ማናቸው ስማቸው ጠፋኝ።

በቃ ስሙት እዩት ያልኳቸው አዩት። በቃ ከዛ ወዲያ ራሳቸው ባልሚኒስትሩ ራሳቸው አረጋገጡልኝ። ኮሜዲያን በቃ ስለነበር ጥሩ ነበረ ብዬ አስባለኝ። ሰው በዛ ዶክመንተሪ አንደኛው የነበረው ጠቅላይ ሚኒስትሩን ማግኘት ነው የነበረው ማለት ነው። ስለዚህ ያው እንፈራቸዋለን፣ እናከብራቸዋለን፣ ያው ስለሳቸው የሚወራዋለን ምናምን ስለዚህ ከዛ በፊት ግን የእድገትና ትራንስፎርሜሽን እቅድ ተብሎ አናውንስ ሲደረግ ጠቅላይ ሚኒስትር ቢሮ ሄደን ነበር፣ እኔና ምስክር ተስፋዬ ላይብል እንሰራ። ከዛ ስንሄድ ሲመጡ ለምን ኢንተርቪው አላደርጋቸውም ብዬ ሳስብ ለካ አይቻልም እኔ መሰለኝ። ለማንኛውም ኢንተርቪው ማድረግ ነው የሚመስለኝ። ከዛ ቢሮ ደውዬ ከቢሮ የሱን ጠባቂዎች ነው ፕሮቶኮል ወይ ምናምን ብቻ አስፈቅደው እዚህ ቦታ ላይ ጠብቂያቸው ተባልኩኝ። እና እኔ እንግዲህ የሚመስለኝ በጣም በራሷ የምትተማመን ማልፈራ ምናምን ነው የሚመስለኝ። እና ቆሜ እንደዚህ ምናምን ምን እየጠበቅኩኝ አቶ መለስ ከእንትኑ ማለት ገና መድረክ ላይ ነው ያየሁት። ምን እያሰብኩ እንደነበር አላውቅም። ፊቴ ላይ ይደርሷል እሱ ማለት ነው። እና አሁን እንትኑ አሁን ጠቅላይ ሚኒስትር መለስ ሲታዩ በቲቪ አጭር ምናምን አጭር ነው በእርግጥ። እንደዛ ፊቴ ላይ በጣም ብርቃ እንትን ሆነብኝ። እንትኑ ሞገሱ ከም እንትን ያለ ነው ምናምን እና ከዛ በቃ እንደምንም እንትን አልኩኝ። አልጠበኩም ነበረ እንደዛ ነገር። ከዛ እንኳን እንኳን አደረሰውት ነሐሴ ላይ ነበረ። ይሄ ቅድ የአዲስ ዓመት ስጦታ ነው ለሕዝቡ ስል ስጦታ ሰጭም ስጦታ ተቀባይ ማንም የለም ሲል ቀጣዩ ጥያቄው ምንድነው? ስለዚህ ጥያቄን አየር ላይ ማስተካከል አለብኝ። ብቻ ያ ነበር የመጀመሪያው። ከቤተ መንግስት ከተባለ መጀመሪያ እሱ ጋር ያገናኝ። ግን እንደውም ቲክቶክ ላይ አሁን ሰሞኑን ቆርጠው ሲጭኗት ነበር ስትዘዋውር የነበረች ነበረች። ለእንደገና ዶክመንተሪ ገብተን ልክ መቶ ሁላችንንም ሰላም ይላል። አሁን ብዙ ጊዜ ሰው ሲመጣ መቶ ጋዜጠኛውን ሰላም ብሎ ነው የሚቀመጠው። አቶ መለስ አድርጎ የነበረው እኔን ሰላም ማለት ዳይሬክተሩን፣ ጋዜጣ እንትኖቹ፣ ካሜራማኖቹን የነበሩትን በሙሉ ሰላም ብሎ እንትን ብሎ ነው የተቀመጠውና እሱ ቆርጠው ከየት እንዳመጡት አላቅም። እሱ ኢንተርቪዋችን እንትን ነበር ብዬ ያስባሉ፣ የበለጠ ነፃነት የነበረው ምናምን ያኛው የመጀመሪያ ስለነበር እሱ ላይ ግን በጣም ያሳዝነው እና እንዴ ትምህርት መውሰድ የሌለባቸው ብዬ ማስበው ተቀመጥ ብዬ ሳይቀመጥ እኔ ወንበሩ ላይ ተቀምጫለሁ። አሁን ሳየው ከሆነ ገብተዋል። ያኔ አሁን እንትን ምናምን ነገር እና እንደዚህ ልና ለካ ገና እሱ አልተቀመጠም። እኔ እንደዚህ ብዬ ቁጭ ብያለሁ። ከዛ ኢንተርቪው ሊጀምር ሲል እንትን ነበረን ጸጥ ሌለ ያው ዳይሬክተሩ እንትን እስከሚለን ድረስ ስታንድ ባይ ምናምን እያለ ግቡ እስከሚል ድረስ ዝም አል ከዛ ዝም ዝም ስንባባል እሱም ተቀምጧል ፊቴ ላይ። ደህና ነውት አልኩኝ። ደህና ነኝ ብሎ ዝም አለው። ከዛ ቆየ ቆየና ስራ ጥሩ ነው አልኩኝ፣ ማ ዳይሬክተሩ። ብሎ ብሎ አልጀምርልኝ አለ። ጣም ጸጥታጣቃሉ አጸጥ ማለት ነው። ስራ ጥሩ ነው ስል ጥሩ ነው ዝም አለ። ጌታው በቃ ባካቹ ጀምሩ ስል ጀምሩ ተባለ። ያኔ ወደ ኢንተርቪው ገባሁኝ ማለት ነው። ወደ ሁለት ሰዓት የቆየ ኢንተርቪው እኔ ጋ ነበረው። ይሄ በሁለት ክፍል ሄደ። ሰው እየጠየቀው በስልክ እየገባ በምናምን እየገባ እንዲጠይቁ አድርገን የሰራ ነው ነበረ እሱ ደግሞ የበለጠ ነፃነት፣ የደጋገምከው ስትሄድ ነፃ እየሆንክ ትሄዳለህ። ግን ያን ያክል ሰው እንደሚያስበው በጣም ብዙ ጊዜ የተመላለስኩ አይደለሁም፣ እውነት ለመናገር ዶክመንተሪው። የተሰበረችው ከዚህ ስቱዲዮ ባለቤት ጋር ጣላ፣ ሊያወጣ እኮ ነው እሱ። መቼም የማያወጣን ነገር የለም ከእንግዳ ዘርጋ ሰርቷል። እሱ አሁን ዋናው የዚህ ስቶሪ ዋናው እንትን ሰይፉ ከእንግዳ ዘርጋ መስራቱ ነው። አዎ ዋናው እሱ፣ እሱ ሰይፉ አይዲያ ማንሳት ይችላል። እና ጣራ ላይ ወጥቶ እንዲሰሩ እሱን የጻፈው ድርሰት ሆነና ከሱ ጋር ሲሰሩ ነው የወደቀችው። በጣም ብዙ እኮ በጣም የሆነ ሶሻል ሚዲያ ላይ እሱ በጣም በቃ ሙሉ ጎጃም ነው ስሟ እዛ ኤምጂ ሉኛል ያንተ በጣም በጣም ትልቅ በሱ ታገል ሰይፉ በጣም ይገርመው ነበር። በፊት ላይ ነበረ ስማ ያደኩት መንደር ውስጥ ነው፣ እና በጣም ብዙ ገጸ ባህርያት ዛሬ ከሰዎች ጋር ሳወራ ነበረ እኛ ሰፈር አንድ እናት ነበሩ እና አንድ ቀን ምጣዳቸውን ይዘው ቀበሌ ሄዱ። ሊከሱ ማለት ነው። ከነምጣዳቸው ጎረ ጎረቤታቸውን የሚከሱት። እኔ መሶብ ሙሉ ጋግሬ የለም፣ ምጣዱ መሶብ ላይ የለም። በዋቃ ሙሉ ጋግሬ እሷ እንዲቻ እንትን ኩባያ ይዛ እንዲህ ስታደርጉ ከምራ ትገባለች። ሰላቢናት ይሄ ምጣድ ቀበሌው ይረከበኝ ቀበሌ ደው የከሰሱ እናት አሉ። ካራክተሮች አሉ። ከዚህ እና እንደዚህ የሚያደርጉ ሰዎች ነበሩ። ደግሞ ራፖርት ፀሐፊያችን ደግሞ የሰፈሩ እራሱ አጣልቶ እራሱ ነው የሚጽፈው። እኔ ጋር ጽፍላቸዋሉ ይላል። ግን የኔ ስራዎች ብዙ ጊዜ ወቅታዊ ናቸው ማለት ይገባል። ለምሳሌ ከህይወት ጋር የሰራሁት ስራ አለ። እሱ ስራ ህይወት አራጌ የሰራ ነው እና እመቤት ወልደ ገብርኤል አብረን የሰራ ነው። የዛን ጊዜ በፖስታ ነበር ዶላር የሚላከው። ብልጭልጭ የሲጋራ ወረቀት ይደረግበትና ስክሪን ላይ እንዳይታይ ይላካል። ከዛ ከውጭ ከመጣል መቀበል፣ ልክ እንደ ዲቪ አሁን ሰዎች እንደሚያደርጉት ደብቀ እዚ ውስጥ ከተ እመቤት መጥተ መብራቱ ላይ ታያለ መጀመሪያ አለው ትላለ ወይም የሌሉ ትላለህ። አድናቂ ነው ቤተሰብ ነው የሚልከው ከአሜሪካ ከምናምን በፖስታ ውስጥ ተደርጎ በካላንደር ውስጥ ይደረጉና አድርጎ ብር ይልካሉ። አልተነቀም ነበር የዛን ጊዜ ያቺ ስደር ስደርስ ደግሞ ሲነቃ ደግሞ ይቀየራል። የዛን ጊዜ ወቅቱ ያ ነበረ እና ሁለት ባልናትና አባት አሉ እኔ ናያወት ማለት ነው እንድታነብልን ጠራናት። እንትና ቤት ጎረቤት ናት። ሻይ አፈላንላት። ከዛ ተከፈተ። ከመቶ በታች አትልክም ይባበላል። ሀምሳ በታች አትልክም ብዙ ነው አሉ። ቅያሪው እዚያን ጊዜ ሁለት ብር ነበር። ከዛ ተከፍተው ሳዩ ፈረንጅ ሲንሸራተት በረዶ ላይ ያለው ፖስት ካርድ ላከችላቸው። ይሄ ምንድን ነው አሏት። ፈረንጅ ሲንሸራተት ለምንድን ሚንሸራተቱ አገሩ ሀገሩ ነው አለ። ሀገሩ በቃ እነዚህ በረዶ ስለሆነ ነው አለቻቸው። ለመንሸራተት ነው እዚህ በጭቃ ላይ እንሸራተት ብ ከዚህ እስከ እንትን መንሸራተት በቃ መልስ ጻፊ ይሉናል ብዬ ደብዳቤሽን አየነው አየነው አየነው ግን ምንምነውአሁን ይሄ የዛን ጊዜ በደብዳቤ የመላወት ጊዜ ነው። ቀጥሎም እንደዚህ እንደዚህ አንዳንድ ብዙ ስራዎች አሉ። ይሄ ሳንፎርድም በዛን ዘመን የነበረ ኤም ጂ ስሞች የተቀየሩበት ወቅት ነው። አሜሪካ ስቴት ብዙ ስም አለ። አጠር አጠር እያረጉእሱ እኮ እስካሁን ድረስ ሰቃይ ነው። ሰራዊት የጀርመን ሸፐርድ ቤት ገዝቶ አመጣ ማለት ነው እና እሱ ቢዚ ስለነበረ ወደ ቤቱ በጊዜ አይገባም ነበር። ያ ከዛ ወደ ቤቱ ሊገባ ሲል ጥበቃው ይዞለት ውሻውን ወደ ቤቱ በጣም ስለገጠመኛችን ልንገርህ። አንድ ቀን አብረን እየተጫወትን ይቅርታ ይሄኛው ነው፣ ይሄኛው ነው ካሜራው። ይቅርታ ያው አብረን ነው የምናመሸው እንግዲህ፣ እና ብዙ ታሪክ ያለ ሌላ ቀን እናወራዋለን። ግን አንድ ቀን የሚያስቀኝና የሚገርመኝ ነገር፣ አንዳንድ ጊዜ ቀልዶች ቪዥዋላይዝድ አድርገህ ካልሳልካቸው አያስቁም፣ ቀድመህ ካላወቅካቸው እና አብረን እያመሸን ይህ የሚዞሩ ሸቀጣሸቀጥ ትንንሽ ነገሩ ለልጆች መጽሐፍ ምናምን የሚሸጡሏል። አንዱ ምን ይዞ ገባ፣ እንደዚህ የሚሳብ ወታደር እና አሻንጉሊት ነው። ትንሽ ይች የምታገናት ሚሳብ፣ እሱም ወልዷል። ለኔ ሞልጅ ያለው ና ለልጆቻችን። ከዛ አንደኛው ደግሞ እንደ አምቡላንስ ነገር ነው። እና ሁለታችንን ማታል ልጁ ማለት ነው ይሄ ራሱ ሴንስ ያደርጋል። ተመልከት ራሱ ዙር ስለው ነው የሚዞረው አለው መኪናውን። ትንንሽ መኪናች እንደዚህ እስኪ በለው ሲለው፣ ልክ ያኛው ልክ ሊጋጭ ሲል ነው የሚዞረው። ከዛ ዙር ዙር ዙር ሲለው ይዞራል። ያኛው እንደሚጋጭ ስለሚያውቅ ማለት ነው። እንደዚህ ሄድ ሄድና ዙር ሲለው ይዞራል።

በጣም ነው ደስ የሚለው አሏት። ከዛ በቃ አልወደውም ብላለችን። እና በእናታችሁ አስተዋውቁኝ። እሷ ትክክለኛ ሰው ናት ማለት ነው፣ የሆነ በቃ የምትጠላው ነገር እኔ ያለ ማለት ነው። እሷ ትክክል ናት አልኩኝ። ውሰዱኝ አልኳቸው። ከዛ ውሰዱኝ መርካቶ በጣም ስለመወድ ነው ልዱ የሚያልኩት ብላ እኔ ደግሞ ተናደድኩ። እዛ ድረስ ሂጄ አንድ የሆነ ነገር ትነግረኛለች። ብታረመኝ ነው ሚታረም ነገር። ይህንን ደግሞ ያረጋገጥኩት መቼ መሰለህ? በጣም ብዙ ጊዜ ሰው ይነግረኛል። አመሰግናለሁ፣ የወደዳችሁኝንም የምትጠሉኝንም አልጠላችሁም። አንድ ጊዜ ያረጋገጥኩበት ቀን ማለት ነው፣ ሁለት ቀን ነው። አንድ ቀን ገና መቶ ሀያ እንደተጀመረ አካባቢ እስኪ እንትን ላርግ፣ ራሴ ልገምግም አልኩና በየቀበሌው በየምናምን ይታያል በየቀበሌው ምናምን። ከዛ ካፖርት አረኩኝ የጎረቤት ካፖርት፣ አልትያ ስት ፋንታ ትባላለች፣ አክስቴ ናት። የእሷን ካፖርት የጣሊያን ካፖርት አለ፣ ትልቅ ነው። ድራማ ብዙ ሰርቼበታል እሱን አረኩ ድራማ እንደምሰራው እንደዚህ ያደረኩኝ ከዛ ላይ ያስኩኝ ምናምን አርኩና ልደታ ሰፈር ቀበሌ ውስጥ እንዲህ የሚታይበት አለ። ልክ መቶ ሀያ ጀመረ አብሬያቸው መሀላቸው ቁጭ አልኩኝ። አንድ ብር ነበረ አምሳ ሳንቲም ወይ አንድ ብር ረስቸዋለሁ። ዜሮ ሁለት ቀበሌ ነው ቁጭ አልኩኝ። ከዛ ብዙ ፕሮግራሞች ተላለፉ። ተላለፉና ሰለሞን አስመላሽና ሮማን ተገኝ ነበሩ እዚያን ጊዜ በጣም ከነ ውበታቸው ከነ ችሎታቸው ጎበዞች ናቸው በጣም የሚረሱ አይደሉም በችሎታቸውም የሚረሱ አይደሉም አሁን ከዚህ በመቀጠል እንደምታውቁት የምትጠብቁት ኮሜዲያን አለ ምናምን ምናምንና አስረስ በቀለ ዛሬ ደግሞ ምን ይዞልን እንደመጣ እስ ሲል ዝንበል ዝንበል ዝንበል ዝንበል ዝንበል አሉ እዛም ያለው ሰው ማለት ነው ምናምን ተባለ የዛን ቀን እያስተላለፍ ነው። በቃ መጀመሪያ ደነገጥኩ። ሰው እንደዛ ግማሹ እያወራ ምናምን ነበር የሚያየው። ከዛ ስንበት በቃ ምናምን ሲሉ እኔ ደነገጥኩ። ሰው እንደዚህ ይጠብቀኛል። ምንም አይመስለኝም። በቃ ዝም ብዬ መስራት መሄድ ነው። ድጋሚ እንኳን ወደኋላ አላስበውም የሰራሁትን ሌላ ነገር ለመስራት ማስበው። ከዛ ደነገጥኩ፣ ኃላፊነት ተሰማኝ። ከዛ ቀን በኋላ ማለት ነው። ከዛ የዛን ቀኑ ድራማ አልተደወለም። እየተደወለ ነው ኔትወርክ ይዘ ነው ነው ችግር የለም ቀጥል። የዛን ቀኑ ድራማ ምን መሰለ፣ እኔና መልካም ዘር መርዶ በሩጫ የሚል ቲያትር ነው የምናሳየውና አንድ በጣም ኃይለኛ ክፉ ሰው እያለ እንደምናደርግ ስትል ነው የሚማታ አገባ ብሎ የእሱ አባት ሞተው ነው ማን ያርዳቸው ማን ያርዳቸው ሰው አረኔ እኔ እኔ አልገባም እዚህ ጉዳይ ላ በኋላ አንድ ነገር ቢያደርገኝ ስ እሱን አባት አረዳለሁ ብዬ ብሎ ብዙ ቀን ሆነ ሳይረዳ እኔ ቆስቁሹ ይረዳሉ እኔ ያረዳሉ ብዬ ያው በካራክተሩ ማለት ነው። ስንሄድ ቢላ እየሳለ ከሰው ጋር ተጣልቶ ደረሰን። ምን ፈለጋቸው ሲል ምንም ቁጭ በሉ ሲል እሺ፣ ትትናውን እንደዚህ ገፍትሮ ነው ያስቀምጠን። ቁጭ በሉ ብሎ ሲያስቀምጠን ቁጭ እንደዚህ ነው ያለ። አየ ትትና፣ ትትናውን አየህልኝ ሰው ይላል ያኛው። አዎ የሆነ ፊቱ መልካም ዘር ፍርሃት እንትኑ በጣም አወጣው። ሁ ከዛ ምንፈልጋቸው አንተ ምንፈልገ ነው ሲል ቶሎ ቀየርኩትና ሀሳቡን አባት ሞተዋል ብንለው ምንም ሊያመጣብን ቢላው ሊሰካብን ጣሊያኖቹን የምሰራበት ታውቀዋለህ እዛ ጣሊያኖቹ ቁም ሳጥን አላቸውና ለማን ይሽጡት እኔ አንተ ጋ በፈለገ ዋጋ አዋተን ልናመጣለን ነው ስለው እና ምን ላርግታለ በምን በምን አመጣለ ገንዘብ የለኝ፣ ቻል እና ጋጫ እንደላል ያዩ እኔ እና እሱ እና ጋብቻ ተባለና፣ በሉዛችሁ ነው ተባለ። ረዥም ታሪክ ስለሆነ ከዛ ወጣንና በር ጋር ቆመን፣ እዚህ ድረስ መተን ሳናረዷን አንቀርም አለና፣ በር ጋር ቆመን አቶ ምን ተስኖታል እነዚህ ሰዎች አለቀቁኝ ብሎ ቢላው እንደያዘ ምን ፈለጋቸው አባትህ ሞቷል ብለ መርዶ በሩጫ ነው ያው ዝም ሮጥ ደግሞ ወደቅን። እዛች ቦታ የነበረው ሳቅ አረሰው። ትዳር ይዣለሁ ፍርፍርና ምክር ደርሶኛል የሚሉት ነገር ምንም አይገባኝም። ምንድን ነው እንትን ነው? ስታገቢ መጀመሪያ ሳምንታት ያለው ፍርፍር በህይወትሽ ትልቅ አስተዋጽኦ ያለው የትና ነው እሱ ሲደብርሽ እንቁላል ፍርፍር፣ ከደብረሽ ዳቦ ፍርፍር እያለ ነው የሚቀጥለው። አይነቱ እሱ ቀ መስመር ውስጥ እገባለሁ እኮ የፍርፍር ትራኩ ስትገባ። አሁን ለምሳሌ እኔ በፊት እኔ ቁርስ አላውቅም ነበር፣ አልዋሽም። እንደተስጣጣሁ ነው ይዤ ስኮምቄ ነበር። እንዳሰጡኝ ይለቁኛል ከቤት እዛ ሄጄ ወይ ልቀልዳለሁ ብዬ አስለቀስኩት ሰው ሊኖር ይችላል፣ አይታወቅም። በባዶ እጄ ተንጠራው እዤ መጥቼ ከዛ በኋላ ወደ አስር ሰዓት። አንዳንድ ጊዜ ግን በራሴ ስንፍና ይሁን አይርበኝም፣ አላቅም። ከዘጠኝ ሰዓት በኋላ ነበር የምበላው ብዙ አመት እና አላቆም ነበር። አሁን እንትን ገባ እዚህ ትራክ ውስጥ ስገባ ቁርስ ጀመሩኝ። በምን ጀመሩኝ? በጨጨብስ አያዙኝ ቆንጆ ከዛ ሳልበላ መውጣት መፍራት ጀመርኩ። ድፍት የሚል መሰልኩ። በቃ እንደዚያ ስንት ዓመት ሙሉ የኖርኩት ሰውዬ ሁ ሳልበላ መውጣት አልችልም። ቆራጥ ኢትዮጵያኖች አሉ። የሰራዊት ሰርግለት መልስ ደብረ ብርሃን ተጠራን። ምሱ ልጅ ካፌ አይጠፋ ማለት እሱ ሰውዬ ማለት እሳቸው። ከዛ ሚዜ አንዱ ሚዜ እንትና ሰለሞን ነፍሱን ይማረው ወዳጃችን ነው ሰለሞን አለሞ ከዛ ምርቃት መርቁ ተባልን። ከዛ ውስኪ ብላክ ሌብል ተሰጠው መርቅ ተባለ። መጀመሪያ ሌላ ሰው መረቀ፣ ቀጥሎ እሱ፣ ሶስተኛ እኔ ነበርኩ መመረቀው። ከዛ ያኛው መረቀ። ሁለቱም ሰለሞኖች ናቸው መራቂዎቹ። አሁን አንዱ አሜሪካን ሀገር ያለው ሰለሞን አርቲስት አይደለም የካሳንቺስ

ብትፈልጉ የኮሶ አረቂ አምጡ፣ ብትፈልጉ የሀገር ባህል አረቂ ብልሃ አምጡ እሱ ነው መመርቀው፣ አለ ከዛ ያዘና እናቶቻችን፣ ጥበባችሁን ማናየላችሁ ተፈላስፋችሁ፣ ስንት ነገር ቀመማችሁ የሰራችኋት ብልጧሃ፣ ጠላቶቿ በመርከብ መጥተው ተከበሩ አለ። እሱ እኔ መመርቃት እሷ አለውና ብሎ መረቀ። ስለዚህ ሁልጊዜ የራሳችንን ነገር ማድነቅና መውደድ አለብን። አመሰግናለሁ።